ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ጉዳዮች በእለቱ በሁለተኛ የዜና ወጃችን ዳግም ይዤ ቀርቤ አለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የጎንደር ከተማ ውጊያ በድል መጠናቀቁን የፋኖ ኃይሎች በመግለጫቸው አሳወቁም። የአብይ አህመድ ምክትል ተመስገን ጥሩነ ያሰበውን ሳያሳካም ከፋኖ ጥይት ለማምለጥ በሄሊኮፕተር ከጎንደር መውጣቱም ተነግሯል። የፋኖ ኃይሎች የጎንደር ከተማ ኦፕሬሽንን በድል መጨረሳቸውን ይፋ አድርገዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል እነ ጸዳሉ ደሴንና ቆሪጥን የያዘም የብልጽግና መኪና በፋኖ ኃይሎች መመታቱ ተገለጸ። እነ ጸዳሉ ደሴ ከብልጽግና ባለሥልጣናት ጋር ወደ አንድ አቤት ሲያቀኑ ከፋኖ መብረቃዊ ምት ደርሶባቸዋል። በተወሰደ ወደ ፈጣ ከ75 በላይ የአገዛዙ ጦር ሙትና ቁስለኛ መሆኖም ተረጋግጠዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል የባህር ዳር የፋኖ ኦፕሬሽንን ተከትሎም አንድ ከፍተኛ ወታደራዊ አመራር በመመታቶም ከባህር ዳር ወደ አዲስ አበባ ጦር ኃይሎች በሄሊኮፕተር ሬሳ መሄዱ ተነግሯል። ከባህር ዳር ውጪ በጎጃም አርባ ሙትና አርባ ቁስለኛም የተመዘገበበት ውጊያም ተደርጓል። በዝርዝር የምታደምጡት መረጃ ይዘናል። በመጨረሻም ከ ከአንድ ከፍተኛ የአማራ ፋኖ ብሔራዊ ኃይል አመራር ጋር የተደረገ ቆይታም ይዘናል እናስመለክታችኋለን። ሰላም ጤና ልኝ አድማሽ ተመልካቾች እንደምንቆያችሁ፣ ከላይ ባርስተ ዜና እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም፣ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ ሲንፒንግ ቆዩ። ቀዳሚ ወዳደረኳቸው የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ በሁዲት ዙሪያ የብልጽግና ቡድን ሰራዊት ያደረገውን ጥቃት ሙሉ በሙሉ አክሽፈውት በመልሶ ማጥቃት የብልጽግናን ቡድን አብረክርከውታል። ታሪክ ሰሪዎቹ የምድር ድሮኖቹ ተብለው የሚታወቁት አይበገሬዎቹ የወርቅ አባይ ብርጌድ ፋኖዎች በትላንትናው እለት የብልጽግናን ቡድን አንበርና ላሊበላን እቆጣጠራለሁ ብለው ባደረገው እንቅስቃሴ ከሌሊቱ 8 ሰዓት እስከ ምሽቱም አንድ ሰዓት ተኩል ባደረጉት ውጊያ ሙትና ቁስለኛም እንዲሆን ምሩከኛ ስለማድረጋቸው ፋኖ አደራጀው ገልጿል። ይህ የብልጽግና ኃይል የፋኖን ስልት በእቅዱ ውስጥ አስገብቶ ስቦ ለመምታት ያደረገውን እንቅስቃሴም የብርጌዱ አራቱም ሻለቆች በመናበብ የብሬን አፈሙዝ አንድ ቦምብ፣ ከመቶ በላይ ወታደራዊ ሻንጣ፣ ከአራት መቶ በላይ የክላሽ ጥይት፣ አራት ካዝና፣ በርካታ የዝናብ ልብሶችንና አንድ የብልጽግና ኃይል ምርኮኛ ኮፍ ክላሽ እንደያዘም ስለ መማረካቸውና ከአርባ በላይ ሙትናም ከአርባ በላይ ቁስለኛ በማድረግ የብልጽግናን ኃይል ለማንኮታኮት ችለናል ሲሉም የወርቅ አባይ ብርጌድ ሁለተኛ ሻለቃ አባል የሆነው ፋኖ አደራጃቸው ተናግረዋል። በተጨማሪም በእሁዲት ከተማ መሽጎ የነበረውን የብልጽግናን የአብይ አህመድን ሰራዊት ከአንኮበር፣ ከላሊበላ፣ ከእሁዲት ዙሪያ የብልጽግናን ሰራዊት ነበልባሏ ብርጌድ እያሮጠች ሙሉ በሙሉ ከተማዋን አስለቅቃ ሰላው እስከ ወሎ ሰፈር ተቆጣጥሮት እንደነበረ ፋኖ አደራጀው አክሎ ገልጸዋል። ነበልባሏ የወርቅ አባይ ብርጌድ በሁዲት መሽጎ ማህበረሰቡን እየዘረፈ እየጨፈጨፈና በዘር እየከፋፈለ የሚገኘውን የስርዓቱን አገልጋይ ቀን በቀን በሚያደርጉት ውጊያ የብልጽግናን ኃይል ቁመናም ማንኮታኮታቸውን ምንጮች ገልጸዋል። ይህ በእንዲህ እንዳለ አቸፈር ሆብሎ ተነሳ። የአቸፈር ባለግልት እጥቅ ሆብሎ ላይመለስ ተነስቷል። የአቸፈር ባለግል ትጥቅ በአንድነት በመትመም የብልጽግናን ኃይል ድባቅ እየመታም ይገኛል። የአፋ አብሃ የጎጃም አገው ምድር ክፍለ ጦር በአቤ ጉበኛ ብርጌድ ስር የሚገኘው ባለግል ትጥቆች ከአርበኛው ጋር በጋራም የብልጽግናን ኃይል እየደመሰሱት ይገኛሉ ሲሉ የአካባቢው ነዋሪዎች ለሚዲያችን ገለጹ። አርሶ አደሩ በንቅናቄ በመውጣት ይህንን የብልጽግናን ስርዓት በመቃወም በስንቅና በትጥቅ ከማገዝም ባሻገር ፊት ለፊት የብልጽግናን ኃይል ጋር በመፋለም ብልጽግናን ሰራዊት በአንድነት እየደመሰሱ ይገኛሉ፣ ሲሎም ይህ የፋኖ ኃይሎች አስታውቀዋል። ይህ የምትመለከቱት ሰራዊት የገበሬም ሰራዊት ነው። የፋኖ ኃይሎችን ተቀላቅለው በይፋ ከፋኖ ጋር ውግ ነው። ከብልጽግና ሰራዊት ጋር እየተፋለሙ ነው። በሌላ በኩል ከባህር ዳር ሰማይ ስር የምትመለከቷት ሄሊኮፍተር ሬሳ ስታነሳ እንደነበር ይህ አይን ማኞች ገልጸዋል። ዛሬ አምስት ሰዓት ከአስር ላይ የከፍተኛ አመራር ሬሳ ከባህር ዳር ወደ ጦር ኃይሎች ሄሊኮፕተሯ እንደሄደች አይን ማኞች ገልጸዋል። ከባህር ዳር ኤርፖርት በ700 ሜትር እንዲሁም ከመኮድ ካምፕ በኪሎሜትር ርቀት ላይ በተፈጸመው የፋኑ ኃይሎች ጥቃት በርካታ የአግዛዙ ጦር ሲደመሰስ ከፍተኛ ወታደራዊ አመራሮችም ማሸለባቸው ነው የተነገረው። በዚህ ውጊያ አገዛዙ በተለይ ለድሮን መሳሪያ እንደ ዋነኛ ግብአት ሲጠቀሙ የነበረው የአየር ራዳር መቆጣጠሪያ የፋኑ ኃይሎች ድባቅ እንደመቶት በጠዋቱ የዜና ወጃችን አሳውቀናችሁ ነበረ ነበር። አገዛዙ በባህር ዳር ውጊያ የወደመበትን ይህ የአየር ራዳር መቆጣጠሪያ ብዙ ገንዘብ የሚያስወጣው ሲሆን ፋኖ ይህንን መሳሪያ ለሶስተኛ ጊዜ ነው እያወደመበት ወደ ጎንደር አልፋለው። ትልኳችንን በድል ጨርሰናል አሳክተናል፣ ሲሉ የፋኖ ኃይሎች መግለጫ ሰጡም። አፋበሃ ጎንደር ቀጠና አገዛዞም በጎንደር ከተማ አቅዶት የነበረውን የአደባባይ አስገዳጅ ድጋፍ ሰልፍ፣ የአደባባይ ፌስቲቫል፣ ስብሰባና ሌሎች ዝግጅቶች እንዳይሳኩ የሚያደርግ የተጠና ወታደራዊ ተልዕኮ በመፈጸም የብልጽግናን ውጥን መና አስቀርተን በትነነዋል፣ ሲሉም የፋኖ ኃይሎች አስታወቁም። ለዝግጅቱ በርካታ ገንዘብ ፈሰስ በ ማድረግ ሽርጉድ ውድ ሲል የሰነበተው አገዛዞም ጎንደር ላይ እቅዶም ሙሉ በሙሉ ከሽፎበታል ሲሉ የፋኖ ኃይሎች አስታወቁም። ተመስገን ጥሩነህ የተባለ የአብይ አህመድ ምክትልን ጨምሮም በወገናችን መከራ ሲሳለቁም፣ አልፎም ጎንደር ድረስ መጥተው ሊሳለቁም ያደረጉትን ዝግጅት ከህዝባችን ጋር በመተባበር አምክነን አሳፍረን በትነናቸዋል ሲሉ የፋኖ ኃይሎች አስታወቁም። በዚህም አረጋ ከበደ ከፋኖ ጥይት ለማምለጥ የፋኖ ኃይሎች ጎንደር ከተማ ከተማ ማራኪ ክፍለ ከተማ እንደገቡም በሄሊኮፍተር ማምለጡን ወደ አዲስ አበባ ማቅናቱ ነው እየተነገረው። አዲስ የተመሰረተው የአፋብሃ ጎንደር ቀጠና ዳግማዊ ቴድሮስ ኮር የተመረጡ ኢላማዎችን ነጥሎ በመምታት ስኬታማ ኦፕሬሽን በሁለቱ ቀናት በአስራ ሁለት ቦታዎች ወታደራዊ ግዳጅ በመፈጸም የብልጽግና ንቅድ በመቀልበስ ስኬታማ አፈጻጸም ተግባራዊ አድርጓል ሲሉም የፋኖ ኃይሎች አስታውቀዋል ለመላው የጎንደር ከተማ ህዝብና ለሰራዊታችን ምስጋራ ምስጋና እያደረስን በቀጣይም የበለጠ ለመስራት በቅንጅት መስራታችንን አጠናክረን እንቀጥላለን ሲሉም አፋባሃ ጎንደር ቀጠናም ከፍተኛ የፋኖ አመራሮች ገልጸዋል። ከዚህ ጋር በተያዘ የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ ኮር በተመሰረተ በማግስቱ ጎንደር ከተማን ከቦ ወደ መሃል ከተማዋን በመግባት ከፍተኛ ተጋድሎን አድርጓል። አዳሩን ጎንደር ከተማ በመግባት ሰርጂካል ኦፕሬሽንም ፈጽመዋል። አገዛዙ ሊሰራ የነበረውን ፕሮ ፕሮፓጋንዳ ሙሉ ለሙሉ ማክሸፉም ተነግረዋል። ታዲያ ይህ ኦፕሬሽን ሲፈጸም የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ ኮር ሰብሳቢ አርበኛ ሻምበል ሙሉ ሰው ይህ የምትመለከቱት ሻምበል ለትግሎ የታመነ ጀግና አርበኛ ነው ሲሉም በዚህ ኦፕሬሽን ከፍተኛ የአመራር ስራ መስራቱን የፋኖ ኃይሎች አስታውቀዋል። ሻምበል ሙሉ ሰው በህወሓቱ ጦርነት ጊዜ በባዶ እጁ ገብቶ ማርኮ የታጠቀና ብዙ ጀብዶችን የፈጸመ የጦር ገበሬ መሆኑ የሚታወስ ነው። የዛሬ ሁለት ዓመት በቴድሮስ ብርጌድ ስር የነብዩ አሳምነው ሻለቃ አዛዥ በመሆን በርካታ ወታደራዊና ፖለቲካዊ ስራዎችን መስራት የቻለ በኋላ ነብዩ አሳምነው ሻለቃን ወደ ብርጌድ በማሳደግ ከፍተኛ ተጋድሎ ሲያደርግ የነበረ አርበኛ ነው። በአሁኑ የዳግማዊ ቴድሮስ ኮርስርም ሰብሳቢ ሆኖ እየሰራ ነው። ታዲያ በዚህ የጎንደሩ ኦፕሬሽን ታላቅ ድርሻም እንደተወጣ ነው እየተነገረለት የሚገኘው በሌላ በኩል አፋባሃ ጎንደር ቀጠና ሜጀር ጀነራል ውባን ተባተኮርም ከፍተኛ ድልን በጎንደር ተቀዳጅቷል። የአገዛዙ ልሳን የሆነው ካድሬም አቶ ይርጋ ሲሳይንና ቡድኑን በትላንትና ዕለት ከጋይንት በእስቴም አልፎ አንዳ ቤት መግባቱን መረጃ የድረሳቸው ጥቋቁርአን ቁርአን አብስቶቹም ስቴዴን ሳብርጌድ እስከ ዛሬ ድረስ የተለያዩ ቦታዎች ላይ ደፈጣ ይዘው ጠብቀዋቸው ነበረ። በዛሬው ዕለትም የአገዛዙ ካድሬዎችን የበአዴን ብልጽግና ፋኖችን ከደብረታ ወደ እስቴ መካነ ኢየሱስ መግባታቸውም ተነግረዋል። በዚህ ቅድም በለጠ አንድ አርጌ ቆሪጥ እና መጻዳሉ ደሴ አሉበት የተባለው ካሶኒ እስከሚደርስ ድረስ በትዕግስት የተጠባበቁት የፋኑ ኃይሎች ደፈጣቸውን በመያዝ ብዙ ተሽከርካሪዎች ካለፉ በኋላ ልዋዬ ጠጅባራ ቸናም ከተባለው ወንዝ ላይ በተወሰደው የደፈጣ እርምጃ በድንጋጤ ካሶኔው ሙሉ ለሙሉ መገልበጡ ነው የተነገረው። በዚህ ወርቃማ የደፈጣ ድል ከ75 በላይ የአገዛዙ ዙፋን ጠባቂ ቅጥረኞች ሙትና ቁስለኛ ሲሆኑም አንድ ከፍተኛ የአገዛዙ አመራር መደምሰሱን የፋኑ ኃይሎች አረጋግጠዋል። ከ75ቱ ምን ያክል ሙትና ቁስለኛ እንደሆነ ማረጋገጥ ባይቻልም 75ቱን ሙትና ቁስለኛ የአብይ ቅጥረኞች በሶስት አምፑላንስ አስክሬን በአንድ ሚኒባስና ሶስት ፒካፕ ቁስለኛ ይዞም ወደ መጣበት ደብረ ታቦር ተገዶም ሊመለስ ችሏል፣ ሲሉም የፋኖ ኃይሎች አስታውቀዋል። ጸዳሉ ደሴና ቆሪጥ ግን ያሉበት ሁኔታ አልታወቀም። ያሸልቡ አያሸልቡም እስካሁን የተረጋገጠ ነገር የለም። የአገዛዙ ሰራዊት በሞራልም በአካልም ሆነ በቁስም ከፍተኛ የሆነ ኪሰራ በፋኖ ኃይሎች እንደደረሰበት ነው የተነገረው። ከብአዴን ብልጽግና ጋር የሚሰራው አፋሃድ አካል የሆኑት ጸዳሉ ደሴና በለጠ አንዳርጌ ከአብይ ዙፋን ጠባቂዎች ጋር የሚያደርጉትን የባንዳ ስራ አጠናክሮ እንደሚቀጥሉም እናውቃለን ሲሉም የፋኖ ኃይሎች ተናግረዋል። እርግጠኛ መሆን የምንችለው ደግሞ የአማራ ሕዝብን የካዱና ያሳፈሩ ቅጥረኞች በሙሉ በአማራ ፋኖ እርምጃ እንደሚወሰድባቸው ነው ሲሉም የፋኖ ኃይሎች አስታውቀዋል። የጎንደር ፋኖዎች በተለይ በዚህ ሳምንት የሰሩት ጀብዱ ተነግሮ የሚያልቅ አይደለም። በመጨረሻም አድማጭ ተመልካቾች ከአማራ ፋኖ ብሔራዊ ኃይል በወሎ አመራር ከአበበ ፈንታው ጋር የተደረገ ክፍል ሁለት ቆይታ እናስደምጣችሁና ተመልሰን እንገናኝ። የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው የአካባቢ ማህበረሰብ ከአንድ የሁለት የሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከእነሱ የሚጠብቀው ነገር የለም ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሀዲድ ላይ ስላለን የምንሰራውን እናውቃለንና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ለነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ የወረዱ መሆናቸውን እያወቀው እንዲሄድ እንፈልጋለን። ከዚሁ ከሐሰት ፕሮፓጋንዳና ህዝብን ለማታለል ከሚሞክሩባቸው መንገዶች ጋር ተያይዞ ሌላኛው አሁንም እየተሰራ ያለ ሴራ አለ። ወቅታቸውን ጠብቀው የሚፈነዱ ፈንጂዎች በህዝባችን እንደ ተቀበሩ ይታወቃል። ባለፈው ሰላሳ አርባ አመታት። ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ወሎን ክልል ማድረግ ሳይሆን ከዛም በዘለለ ለራሳቸው መውሰድ የሚፈልጉ ኃይሎች በካርታም ጭምር እንዳካለሉት እናውቃለን። ክልል ማድረግ ሳይሆን ከፈለጉም ከተቻለም ፋኖ በርቶ ካልታገለ የአማራ ህዝብ በርቶ ካልታገለና ይህ ለአንዴና ለመጨረሻ ጊዜ መደምሰስ ካልተቻለ ከዚህ በላይ ብዙ ስራዎችን ሊሰሩ እንደሚችሉ ማሳያ ነው። እና የሆነ ሆኖ ፋኖ ከጠነከረ ጥላቶቹን ድባቅ ከመታና ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ መገርሰስ ከቻለ እነዚህና መሰል ጥያቄዎች ቀርቶ ህልውናችንንም በህይወት የመኖር መብታችንን አጠቃላይ ሁለንተናዊ ጥያቄዎቻችንንም ልናስመልስ የወጣንበትን ጥያቄ ይዘን ስለሆነ የመጣ ነው። እንደነዚህ አይነት ሴራዎችን ህዝባችን በመገንዘብ የትኛውን ማህበረሰብ ነው ክልል የሚያደርጉት? ማንን ሳናግረው ነው? ይሄንን ሴራ ህዝባችን በመገንዘብ አሁንም ይሄ ስርዓት የአማራን ህዝብ ካላጠፋ ብኩን ካላደረገ የማይተኛ የአንድ ቡድን ፋሽስታዊ አገዛዝ ስለሆነ ህዝባችን ይህንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን። አጠቃላይ ከአውደውጊያ ጎን ለጎን ህዝብን እየሰበሰቡ በአዳራሽ እየሰሩ ያሉት ስራ በጣም በርካታ ነው። ከዚህም በዝርዝር በሌላ እመጣበታለሁ። አብን ጋር ተያይዞ በአማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ካሁን በፊት የኤርትራን አገርነት እንቃወማለን ሌላም ሌላም ብለው የተናገሩት ንግግር አለ። ያ ያ ነገር የአማራን ህዝብ አይወክልም፣ ፋኑንም አይወክልም። ሆዳቸውን ነው ሊወክል የሚችለው፣ አብይ አህመድንና ተልዕኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄን ይሄን ነገር በዓለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንም መሬት ላይ ያለው እንዲያውቀው እንፈልጋለን። ከታጋዮቹ አንደበት ይሄ መጠቀስ ስላለበት ነው። ከዛ ቀጥሎ አገዛዙ አሁንም ተስፋ ቆርጧል። በተስፋ መቁረጥ መንገዱ ውስጥ አሁንም ወጣቶችን እያፈሰ ከተለያየ አካባቢ ወደ ማሰልጠኛ እያስገባ ለብ ለብ እያሰለጠነ እያመጣ ከዚህ ከበርካታ ልምድና የተጋድሎ እውቀት ካለው ፋኖ ጋር እያጋፈጠ እያስጨረሰ ያለበት ሁኔታ አለ የሆነ ሆኖ እኛ ይህንን እየታፈሰ እየመጣ ያለው ወጣት ተመልሶ ወደ ፋኖ መግባት ይፈልጋል ወደ እናታቸው መሄድ ይችል የሚፈልጓሉ ከትምህርት ቤት ከመዝናኛ ከተለያየ ቦታ ተነስተው ይሄዱሉ የእናት ፍቅራቸውንም ያልጨረሱ ለጋ ህጻናቶችን ሳይቀር ነው እያፈሰ እያመጣ ያለው ይሄ አገዛዙ በሽንፈት ጎዳና ላይ መሆኑን የመጨረሻው መጀመሪያ ላይ መሆኑን ከአሁን በፊት ግፈኞች ሲወድቁ ሲንኮታኮቱ ሲያደርጉት የነበረውን ነገር እያደረገ ነው ያለው። ጣረሞት ላይ ነው ያለው። ህዝባችን፣ በሚሰራ ፕሮፓጋንዳ፣ በሚሰራ የሀሰት ቅስቀሳ፣ በረብጣ ሚሊዮን ዶላሮች እየተሰራ ያለን ስራ ወደ ጎን በመተው ሀቁን ታውቀዋለህ። ህዝባችን፣ ልጆችህ ደግሞ አለን። በእውነተኛው የትግል መስመር ከልጆች ጎን ሁነህ ነጻነትህ እንድትጎናጸፍ የሀገርህ ሁሉም ደግሞ በየሃይማኖቱ የሃይማኖቱ ባለቤት የሚሆንበትን የሀገሩ ኢትዮጵያ ባለቤት የሚሆንበትን ትግል ነው የጀመረ ነው። ሁሉም ኢትዮጵያውያን ህዝቦች የኛን ትግል በመቀላቀል አሁንም በርካታ ትግሎች እየተደረጉ ያሉበት ነባራዊ ሁኔታ አለ። የሆነ ሆኖ የወጣቶቹ አፈሳ ግን የሚያሳየው የስርዓቱ መንኮታኮትና ተስፋ መቁረጥ፣ በሽንፈት ጎዳና ላይ እየተራመደ መሆኑን የሚያሳይ ነው። ከዚህ ጋር ተያይዞ እነዚህን ወጣቶች ያለ ውጊያ ማስኮብለል ይቻላል። እሱን በጣም እየሰራንበት ነው። በመላው አማራ፣ በእኛም በወሎ ቤት አማራ ቀጠና አምስቱ ኮሮችና በስሮቻቸው ያሉ ክፍለ ጦሮች ሲደመር የሲቪል መዋቅራችን በደንብ እየሰራበት ያለበት ሂደት አለ። ይህንንም ከግምት ውስጥ በማስገባት በውጊያም ሆነ ከውጊያ ውጭ ይህንን የምናፈርስበት ሁኔታ አለ። ሌላው ማነሳት ያለበት ጉዳይ የነ እስክንድር ነጋ ቡድን ራሱን አፋህድ እያለ የሚጠራው ማለት ነው። በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ከአገዛዙ ብልጽግና ጋር ሁነው የድሮን አስተኳሽ እግረኛ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በጎንደር ታይቷል። ሄደው ጎንደር አካባቢ ዳውንት አካባቢ በኮሎኔል ፈንታው ሙሀባው ታይቷል። ሸዋም እንደዚሁ በነ መከታው ማሞና ጓደኞቹ እየተደረገ ያለበት ነባራዊ ሁኔታ አለ። በግብር ከተባለ ከብልጽግና ጋር ሆነው የአማራን ሕዝብ እየወጉ ነው ያሉት። ምናልባትም እንደ ድርጅትም አለን ካሉ ለህልውናቸው ለድርጅቱ ህልውና ነበር። አሁንም የድርጅቱ ህልውና አክትሞ ባልበላም ጭሬ ላፍሰው በሚል ከብልጽግና አገዛዝ ጋር ሆነው የአማራን ሕዝብ መልሰው እየወጉ ያሉበት ሁኔታ ነው ያለው። ይህንን ሊያደርጉ የቻሉት እንግዲህ የአማራ ህዝብ ህልውናውን ለማረጋገጥ ነው እየታገለ ያለው። ከህልውናው በኋላ ከኢትዮጵያውያን ጋር በመመካከል በልኩ በወርዱ በቁመቱ ልክ የስልጣንና ኢኮኖሚ ባለቤት የሚሆንበትን ትግል ነው ይዘን እየሄድን ያለ ነው። እንደ ህዝብ ህዝባችንን ማንገስ ነው የምንፈልገው። ትላልቁ መሪዎቻችን ሁሌም እየጠቀሱት እንዳለውና፣ በዚህ በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን ሲያዝ ሲረማመዱበት ሲያዩ፣ ያንን እያዩ ያደጉ አሁንም ስልጣን እናያዝ በሚል በርካታ ጥረት ያደረጉበት ሁኔታ አለ። የሆነ ሆኖ ይሄ ያከተመበት ሁኔታ ስላለ ከሁለት አመት ትግስት በኋላ ግን ይህንን ቡድንና አደረጃጀት እንደኛ እንደወሎ ቤት አማራ ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያስወጣንበት፣ ያስወገድንበትና ያጸዳንበት ሁኔታ ነው ያለው። በስሮ የነበሩ ሰራዊቶችንም ወደ ተለያዩ አሃዶች በማስገባት በርካታ ስራዎችን የሰራንበት ሁኔታ አለ። ይህን ስራ ስንሰራ በተለይ አንዳንድ ክፍለ ጦሮቻችንን ዞብል አንባ ክፍለ ጦርና ሀውጃኖ ክፍለ ጦርን የምስራቅ አማራ ኮር ሁለት ዞብል አንባ ክፍለ ጦርና ከምስራቅ አማራ ኮር አንድ ሀውጃኖ ወይም ይርጋበበ ክፍለ ጦርን ስም ማጥፋት ነበረ። ከዚህ አካባቢ ከራያ አካባቢ ስለሄዱ ከዚህ ከዚህ የመጡ እያሉ ስም ማጥፋቶች ነበሩ። የሆነ ሁኖ የጥላትን ቅስም የሰበሩ ጀግና ክፍለ ጦሮች ናቸው። አሁንም ደግሞ በአንዳንድ የአማራን ጥላት ከሁለት ዓመት ትግስት በኋላ በርካታ ስራዎችን በመስራት ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያጠፋንበት ሁኔታ አለ። ከዚህ ጋር ተያይዞ የወሎ ቤት አማራ የፋኗ አደረጃጀቶች ወደ ሸዋ ሂደው ነመከታው ላይ ተኩስ ለመክፈት ጥረት እያደረጉ ነው፣ እየተጓዙ ነው። በአርበኛ ፊታውራሪ ደርሳን ብርሃኔ የተመራ ጦር እዚህ ደርሷን እዛ ደርሷን የሚል ፕሮፓጋንዳ አእምሮ በሌለው በሆዳደሩ በእነናት ነው ያል መኮንንም በርካታ ስራዎችን እየሰሩ ፕሮፓጋንዳዎችን እየሰሩ እያየን ነው። ይሄ የሆነ ሆኖ ህዝባችን በተለይ ሸዋም የራሳችን መሬት ነው፣ የአማራ መሬት ነው። የዛ ነው የዚህ ነው ብለን ባለቤት አንሰጠውም። የአማራ መሬት ነው የአማራ ርስት ነው። አገራችን ነው። ሂደን ትግል ማድረግ እንችላለን። ካሁን በፊት እና አርበኛ መከታው ማሞጋ ሁለት ትላልቅ ሻለቆችን በአሁኑ አደረጃጀት ክፍለ ጦሮች ማለት እንችላለን ከበርካታ ብሬኖች፣ ስናይፐሮች፣ ዲሽቃ በርካታ ተሽከርካሪዎችና በርካታ ክላሽንኮፍ የታጠቁ የሰው ህይወት ጭምር ዋጋ ከፍለንበታል። እዛ ቦታ ላይ አሁንም ዋጋን ከፍልበታለን በልኩ አንዳንድ የአማራ ጠላቶች ግን ናሬት በሚያደርጉት በሚተርኩት ልክ ግን እንዳልሆነ የሸዋም ህዝብ ያውቀዋል። ህዝባችን የከፈልነውን ዋጋ በናርበኛ በለጠ ሸጋውና በናርበኛ ፊታውራሪ ድርሳን ብርሃኔ መሪነት ሸዋ ላይ የወሎ ልጆች ዋጋ ከፍለዋል። የጎንደር የሸዋ ልጆች የጎጃም ልጆች ዋጋ ከፍሎበታል። በቀድሞ ምስራቅ አማራ ፋኖ ነው አደረጃጀት ማለት ነው። በርካታ ስራዎችን የሰራ አደረጃጀት እንደሆነ ይታወቃል። ምስራቅ አማራ ፋኑ ሸዋም ላይ ብዙ ዋጋዎችን ከፍለናልና እና አርበኛ መከታው ማሞም ከራያ ቆቦ ጀምሮ እስከ ሸዋ አብረናቸው ብዙ ሰርተናል። ብዙ እንዲደራጁ እንድንደራጅ አብረን ታግለናል። የሆነ ሆኖ መስመር ሲስቱ ከአማራ ህዝብ ህልውና ትግል ሲወጡ፣ ቀይ መስመሩን ሲያልፉ፣ ቀይ መስመሩን ሲያልፍ ራሱን መከላከያ ሰራዊት እያለ የሚጠራውንና የብልጽግናውን ቡድንም በዚህ ደረጃ ያንኮታኮትንበት ሁኔታ አለ። እነዚህ ወንድሞቻችንንም ከበርካታ ፍጹም ትግስት በኋላ ከሁለት አመት ልፋት በኋላ በዚህ ደረጃ ካገዛዙ ጋር ሆኖ ስለ ወጉን ፊት መዟዟሮች አሉ። ይሄ የሚደበቅ አለም። አሁንም ጊዜው አልረፈደም። ከትግሉ ጎን መሰለፍ ከፈለጉ መነጋገር መምጣት ይቻላል። ካልሆነ ግን የአማራ ህዝብ ህልውና ጅብ ከሚበላ በልተው ተቀደስ ነው። በየትኛውም የዓለም አካባቢ የምትገኙ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ በጣም ከፍ ያለ ነው። ትልቁ ዋጋ ነው የምንሰጠው፣ ግዴታችሁም ቢሆን ማለት ነው። በየትኛውም አካባቢ የዓለም ሀገር ያላችሁ የአማራ ማህበራት፣ አጠቃላይ የአማራ አደረጃጀቶች ከአደረጃጀት ውጭም ሆነ በአደረጃጀት ውስጥ ያላችሁ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ ከፍ ያለ ነው። ከአሁን በፊትም አመስግነናል። አሁንም ከፍ ያለ ምስጋና አለን። ወደፊትም ይህንን ተግባራችሁን አጠናክራችሁ እንድቀጥሉ እንፈልጋለን። የአንድ ቡድን አገዛዙ ፋሽስታዊው የብልጽግና የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋትና የዘር ማጽዳት ሁኔታ ለዓለም አቀፉ ማህበረሰብ የማስመዝገቡ ሂደት በጣም ተጠናክሮ የቀጠለበት ሁኔታ አለ። አሁንም አጠናክራችሁ ቀጥሉ። ሰብአዊ ድጋፍ በሚያስፈልግባቸው አካባቢዎች ሰብአዊ ድጋፎችን አሁንም በተፈጠረው መሪ ድርጅት አማካኝነት የሚያስፈልጉ አሰራሮችን ካወረድን በኋላ ስለምናደርሳችሁ በዛ መሰረት ስራዎችን እንድሰሩ የሚል መልእክትም አለን። ያ ባይመጣም ዝም ብላችሁ ህዝባችሁን ማየት የለባችሁምና ና በምትችሉት በምታገኙት አጋጣሚ ሁሉ ሀቀኛ የሆነ መስመር ካገኛችሁ አሁንም የተጎዳውን ማህበረሰባችሁና ትግላችሁን ከመደገፍ ወደ ኋላ እንዳትሉ። ከዚህ ረገድ የአብይ አህመዱን የአንድ ቡድን የብልጽግና ፋሽስታ አገዛዝ በአለም አቀፍ ደረጃ ከማሽመድመድና ነውሩን ከማጋለጥ አንጻር የለንደን ፋኖች በተለይ የሁሉም ሚና ተመሳሳይ ነው እናውቃለን። በተለይ ግን የለንደን ፋኖች ለንደን ግንባር ላይ እያደረጋችሁት ያላችሁት ተጋድሎው እጅግ በጣም ደም የሚያሞቅ ነው። ፍጹም ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ህዝባዊ አመፅና ህዝባዊ የሚተኝነት በሚመስል መንገድ አብይ አህመድንና በስሩ የሚገኙ ሆዳደር ካድሬዎቹን ያሽመደመዳችሁ ያላችሁበት ሁኔታ የዩናይትድ አረብ ኤሚራትስ እና ሌሎች ለአብይ አህመድ አገዛዝ ተተኳሽም እያቀረቡ ገንዘብም እየሰጡ የአማራ ህዝብ ላይ ጭፍጨፋ እየፈጸሙ ያሉ ሀገራችን ኢትዮጵያ ለማፍረስ እየሰሩና እየፈጸሙ ያሉትን እያጋለጣችሁበት ያለው መንገድ እጅግ የሚያኮራ ነው። የለንደን ፋናዎች አብይ አህመድ በተለያዩ ሰባትና ከዛ በላይ የአውሮፓ ሀገራቶች ይዞር መጥቶ ሁለቱ ላይ ጥሩ አቀባበል ሳያገኝ አፍሮ የተመለሰበት ሁኔታ አለ። ኢትዮጵያ ትልቅ ሀገር ናት። ግፈኞች የቱን የሚያክል ቢሰሩ በዛ የሚቀጥሉባት ሀገር አለችም። የነበረ ታሪኳ ያሳያል። የነበረ የታሪክ ማህደሯ ያሳያል። በእኛም እድሜ እያየን ያለነው ይሄን ነው። ፋኖ ደግሞ በተፈጥሮ አይሸነፍም። ሽንፈት ስሪቱ አይደለም። ይሄ ትውልድ ይሄ የኛ ፋኖ ደግሞ ይህንን ታሪክ ያስቀጥላል። በዚህ እርግጠኞች ነን። ከፈጣሪ በታች ሀገሯ ሀገሪቱ ፈጣሪዋ ጥሎ አይጥላትም። ፈተናዋን የሚያበዛባት ለዛ ነው። ድል እንደምናደርግ አንጠራጠርም። በዚህ ሂደት ውስጥ ይችን የተቀደሰች ሀገር ለማፍረስ በሁሉም ሃይማኖቶች፣ ሃይማኖት አልባ ብኩን የሆነች ሀገር ለማድረግ እየሰራ ያለውን አማራን ህዝብ ደግሞ ከህልውና ውጭ አድርጎ ብኩል ለማድረግ እየሰራ ያለውን የአብይ አህመድን የብልጽግና ፋሽስታዊ የአንድ ቡድን መንግስት ለማጋለጥ እየሄዳችሁ ያላችሁበት ርቀት እጅግ በጣም የሚያኮራ ነው። በመላው አማራ ያላችሁ፣ በመላው ዓለም ያላችሁ የአማራ ተወላጆች አሁንም ይህንን ድርጊታችሁን፣ ይህንን ተግባራችሁን አጠናክራችሁ እንድትቀጥሉ የሚል መልእክት ነው ያለን። ለንደን ፋኖዎች አሁንም ጠንክሩ፣ እንወዳችኋለን። በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በህዝብ ግንኙነት መምሪያ ኃላፊ አበበ ፈንታው እና በሌሎች አጠቃላይ ባደረጃጀታችን ስም ከፍ ያለ ምስጋና አክብሮት አለኝ። አመሰግናለሁ።